ባለ ቲክነስ ሀያውን ደግሞ ከፈለጋችሁ አስራ አንድ ሺህ ብር አካባቢ ታገኛላችሁ ማለት ነው። ወግድ ላይ እስማኤል አሰፋ አሮጆ ምናልባት አካባቢ ላይ በምትፈልጉት መርጣችሁ መስራት ትችላላችሁ። በሚያምር ሁኔታ እየተሰራላችሁ ያለ ነው።

አረቢያን መጅሊስ በቃ ቡፌ፣ ምናምን የምትፈልጉት ኪችን ካቢኔቶች፣ እሺ እሺ ምናምን በቃ የምትፈልጉት ነገር በከተማ ድረስ ከምታዙ እዚህ አረቢያን መጅሊስ ስለለም ባላሹት ሰዎች ነው እንግዲህ፣ ይሄን እያሳየሁት ያለው ወደ አሮጌው መናሀሪያ ገበያ ሞሮጆ አካባቢ ላይ ነው ያለሁት። ይሄን እንደምታዩት ነው ያው፣ ትንሽ ሰው የገበያ ቀን ስለሆነ ግርግር ነው። ዛሬ ለመቀረጽ ትንሽ አስቸጋሪ ሆኖብኛል። እሺ፣ መጣሁ ገበያ ሞሮጆ አካባቢ ነው ይሄ። እና ውዶች እንደምታዩት እንግዲህ የኪችን ካቢኔት በምትፈልጉትም ዲዛይን አለላችሁ። በቃ ቦንድዱ ለምሳሌ ወግድ ላይ ጥራት ያለው ቦንድድ ያለው የለምትሉ ማለት ነው። ቦንድዱ ማለት ነው። እንደምታዩት እንዴት ምን ያህል እንደሚወፍር ቦንድዱ ማለት ነው። ይሁ እዙ ሀገራችን ላይ እንግዲህ ወግዲ ማለት ነው ሀገራችን ላይ እዙ እዙ አረጊው መናሪያ አካባቢ እስማኤል አሰፋ ይባል ቦንድዱን ውፍረቱን ይሁት እንግዲህ ሀገራችን ላይ እዙ በዓይናችሁ አይታችሁ መረዳት የምትችሉት ነገር ነው ማለት ነው። የማታዩትን ከመግዛት የምታዩትን መግዛት ይቀላችኋል። ይህ ሁሉ ሰው ያዘዘው አረቢያን መጅልስ የተሰራ ነው። በተለያየ ከለር እየተሰሩ ያሉት ነገር ናቸው። አረቢያን መጅሊስ ወግዲ ላይ ያለው በጥራት ይሰራሉ ወይ ላላችሁት ሰዎች ነው ይሄን የማሳያችሁ። ይህ ሁሉ ማለት ነው መሰራሪያው መጋዘን ውስጥ ገብቼ ነው እና በዛ ላይ የሀገራችሁ ልጅም ማሳደግ ይሆናል። ለእሱም ስታዙት እናንተም ተጠቃሚ ትሆናላችሁ፣ እሱም ተጠቃሚ ይሆናል። እናንተም ተጠቃሚ ትሆናላችሁ በቃ

ኪችን ካቢኔቱም ሁሉም ነገር አለ። የሚፈልጉ አልጋውንም አሳይቻችኋሉ። ቅድም እዚያ እንደምታዩት የሚሰራ አሮጌ መናኸሪያ እስማኤል አሰፋ ብላችሁ ከመጣች ተፈለጋችሁ እስማኤል አሰፋ ራሱ ልጁን አገናኛችኋሉ። ቀጥታ እሱንም ራሱ በቃ በቃ ሁፒ አረቢያን መጅሊስ ይባላል። በቃ ያለው ነገር አ ቀጥታ የአረቢያን መጅሊስ ቤት መስሪያ ነው። ይህን ይመስላ ያለውን ነገር እንግዲህ ናይታችሁ ማዘዝ ትችላላችሁ። አገራችሁ ላይ ማለት ነው። ወግዲ ነው ይሄ፣ ንግድ ባንክ አካባቢ ላይ የታችኛው ንግድ ፋሩቅ ማለት ፋሩቅ፣ ንግድ ባንክ አካባቢ፣ አማራ ባንክ አካባቢ ማለት ነው። ይሄ ወደ ላይ እያሳየዋቸው ያለሁት ማለት ነው። ወግዲ ገበያ ቀን ሮብ ቀን ነው። ዛሬ ህዳር 10 ሮብ ቀን እንግዲህ ፍራሽ ምናምን የምታዙኝ ኤክስትራ ቦንዲዱ ትራስ ብርድ ልብስ ምናምን ቱሩላብ ምናምን የምታዙኝ እቃዎች ከነዚህ ምናምን ከያስመጣ ሆይ ነው እንትን የምላችሁ በቃ እዚህ የምፈልጉት ነገር የተሟላ ወግድ ላይ አገራችሁ ላይ ያለ ሁሉ ነገር ጽድት ያለ ሁሉ ነገር አለላችሁ አሃ የኛ ደሞ የገበያችሁ ማዕከል ወደዚህ ነው እንግዲህ

እስማኤል አሰፋ የሚባለው ይሄ ልጅ ነው እንግዲህ፣ የአረቢያን መጅሊስ የሚሰራላችሁ ልጅ። እሺ በቃ አብሬ ቀርጸለ። ሰላም ነው ሙሐመድ፣ እያወራ የማኑዋል ጋሱ የእናንተ የአንተ አባት ነው የሰራው እናተኛበት ምን እና እንደ ምተበታሪ ባለ መጅሊሱ የተገጣጠመ አልጋው የተገጣጠመ ነው። እዩ፣ ልክ ተመልከቱ፣ እያያችሁ ይችላሉ። ያው ትንሽ የገበያ ቀን ስለሆነ ሰው አልጠራልኝም። እንዴው ጋር ይበጅ መጅሊስ ይሄን የምታዩት እንግዲህ ወንዱቱ እንደምሳያ በዛ ማሳየቻቸው ሆኖ

እና የሴቶች አልባሳቶች የምትፈልጉ እንዲሁም ፍራሾች፣ የተለያዩ ነገሮች የምትፈልጉ ሰው እንደምታዩት የሴቶች አልባሳቶች ፍራሾች

ይህ ደግሞ የኔ ሱቅ ነው። የወንዶች አልባሳት የምትፈልጉትን ነገር አቀርብላችሁ አለሁኝ በትዕዛዝ። ይሄ ደግሞ የኔ ሱቅ ነው። እንደምታዩት ውጪ አካባቢ ላይ ነው፣ በረንዳው ላይ የሚዘረጋው ነው። ሰው እንደ ፍላጎት ሁሉ ነገር የሚሟላው ነገር እናዘጋጃለን። ጫማዎች አሉ። በጎኔ ደግሞ ለአሁን በኩል ቢጃማ ቤቶች ናቸው ያሉት። አሪፍ አሪፍ ሹራቦች አሉኝ፣ የመኔ ሻል ሻሎች፣ ጥምጣም፣ ሽርጥ እና ኑ ዘዙን ኦርደር አድርጉ። የምትፈልጉት ነገር በሙሉ እናሟላለን ነው የምላችሁ። በተረፈ ዘይት ዘይት ዘይት ነው ደግሞ ዘይት ስትፈልጉ በቃ ከዘይት

ያልጋው ውስጥ ጀርባ ያያችሁት መጋረጃ ነው የሚመስለው። እና ውድ ዩቱብ ተከታታዮቻችን ለዛሬው ቪዲዮ እንግዲህ የገበያ ቅኝታችን ይሄ ይመስላል። አረቢያን መጅሊሱም እንደውም የተለያዩ ነገሮችን ለማሳየት ሞክሬ ያለሁኝ። ሌላ ደግሞ በሌላ ጊዜ ወይም በሆነ ተራ ልመጣላችሁ እችላለሁኝ። ለዛሬ ይህን ይበቃናል። ሄሬ አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱህ